ኦኬ ላስረዳችሁ፣ እሱ ላስረዳችሁ እና ከዛ መልሳችሁ መመለስ ትችላላችሁ። ፋሚሊ ትሪ ማለት የቤተሰብ ዛፍ ቤሲክሊ ማለት ነው። አያቶቻችን አሉ አይደለ፣ ከአያቶቻችን ወላጆቻችን ይወጣሉ ን ከወላጆቻችን እኛን እንወጣለን፣ ከዛ ከእኛ ደግሞ የእኛ ልጆች ይወጣሉ። ቤሲክሊ እየቀጠለ ያለ ቅርንጫፍ አይደለ፣ ከአንዱ የሚወጣ ከአንዱ የሚወጣ ነው። ኔሴሰሪ ከዛን ጀምር ብዬ ነው እንጂ የአያቶቻችን ወላጆችም አሉ። ኦኬ ነው። ሶ ፋሚሊ ችው የተባለበት ምክንያት ደፊኒሽኑም እንደዛ ነው። ሶ አሁን ባስረዳው ደፊኒሽን ዲ ዩ ጋይስ ቲንክ አሁን ምን ድረስ ዲ ዩ ቲንክ ኢትስ አንካውንተብል ቀላብስ ካሁን ዲ ዩ ቲንክ ኢትስ አንተስ አንካውንተብል? ኦኬ እኔ ከእንድርያስ ጋር ልስማማ ነው ዛሬ ቃላ። ለምን እንደሆነ ላስረዳክ። ጄኔራሊ ስፒክንግ ፋሚሊ ትሪ አንካውንተብል ነው፣ ምክንያቱም ማያልቅ ነው። ገና ከእኛም ያልተፈጠሩ ብዙ ብዙ ልጆች አሉና ማለት ነው፣ ካውንት አድርገን ልንጨርሰው አንችልም። ስፐሲፊካሊ ካወራን ለምሳሌ ሰቨራል ፋሚሊ ሜምበርስ ኦር አ ፊው ፋሚሊ ሜምበርስ ካለን ዊ ኖው ስፐሲፊካሊ ስንት ቁጥር እንደሆነ አይደለም የዛኔ ካውንተብል ሊሆን ይችላል። ቃላ በዚህ ጋር

ኮመንት ላይክ ሼር አድርጉልን። ሰብስክራይብ ማድረግ እንዳትረሱ። ጥያቄ ካላችሁ ፕሊዝ ፊል ፍሪ ኮመንት ላይ ለመጠየቅ ቪዲዮን ያያችሁ እኛ ጥያቄ ስንሰራ ማስቀመጥ ትችላላችሁ። እንደገና ደግሞ ሶሻል ሚዲያዎቻችን ላይ አክቲቭ መሆናችሁን እንዳትረሱ። አሁን ለትስ ገት ኢንቱ ኢት

ዩዝት ካውንት አዝ ኢንዲቪዥዋል ዩኒትስ፣ በየግል መቁጠር የምንችላቸውን ዩኒቶች ሪፈር የሚያደርጉልን ናውኖች ናቸው። ካውንተብል ናውንስ፣ ካውንተብል ማለት የሚቆጠር ማለት ነው። የሚቆጠር። ኦኬ፣ ሁለቱንም ኢን ሲንግሉላርም ኢን ፕሉረር ፎርምም አድርገን መጠቀም እንችላለን ማለት ነው። እዚህ ጋር ጥፍ ላቸዋለሁ፣ መቼ መጠቀም እንችላለን የሚለውን

ኤና አን ሁሌ ሲንግላር ነው የሚያመለክቱት። ኦኬ፣ ሶ አ ቦክስ ስንል ሲንግላር ነው፣ ካት ስንል ሲንግላር ነው፣ ፐርሰን ስንል ሲንግለር ነው አይደለ? ኦር አን አፕል፣ አን ኤሌፈንት ስንል አንድን ነገር ነው። ቢከስ ቢ ካን ሴ አ ቦክስ ልንል አንችልም። ፕሉራል እና ሲንግላርን አንድ ላይ ልንጠቀም አንችልም። ከእናንተ አሁን የምፈልገው ምንድን ነው መሰላችሁ? አንዴ ይህችን እናጥፋት እና ኤግዛምፕል ለመስራት እንዲመቸን ከእናንተ የምፈልገው ኢስ ኤ እና አንን በመጠቀም ኤግዛምፕል ሰጡኝ። ያላችሁ አቅል ዬላችኋለሁ ብዬሽ ተስፋ አደረጋለሁ። ቢገጸ ኤግዛምፕል ሰጠችቸዋለሁ ግን እኔ የተጠቀምኩትን ሳይሆን የራሳችሁን እናንተም ኮሜንት ላይ እየሰራችሁ ኤግዛምፕሎች ት ሶ ከማንን ጀምር? ከእንድርያስ ነው የምንጀምረው በኤ ኦር በአን ኤግዛምፕል

ግን ኤግስ እንደዚህ ሲደጋገም ማለት ፕሮናንሴሽኑም ይለያያል። ለዛ ነው ኤስን በተጠቀምን ቁጥርና ኤስን ብቻ በተጠቀምን ቁጥር ፕሮናንሴሽኑ ይለያያል ይለያል። አን ኤግ ኦኬ። ቃላም ደግሞ ኤ ስራ እስኪ ናይስ። ይሄም አንድ መኪና መሆኑ የሚያደርገው ማለት ነው። ይሄንን ካለን አይቀር አሁን ዌር ገና ሙቭ ቱ ፕሉራል ፎርሞቹ እናያለን እናያለ ካውንተብል ናውንስ ፕሉራል መሆን የሚችሉት ኤስና ኢ ኤስን ጨምር ነው ብያቸዋለሁ አደለም? ልክ ቅድም እንዳየ ነው እዚህ ጋ ኤግዝ ብለን ጨምረናል አይደለ? ፕሉረር ለማድረግ እስኪ ይሄንን ተው። ይሄኛው በጣም ቀላል ነው ብዬ አስባለሁ። ጊቭ ሚ ኦደር ኤግዛምፕልስ ፕሉረር ፎርም የሆኑ ማለት ነው፣ ወይ ኤስን ወይ ኢ ኤስን የጨመራችሁበት ዩኒቨርሲቲስ። ዩኒቨርሲቲስ፣ ሶ ኦኬ፣ ኖርማሊ ዩኒቨርሲቲ እንዴት ነው ስፔል የምናደርገው? ዩኒቨርሲቲ አይደለ? እስኪ ተል ሚ ዘ ዲፍረንት። አሁን እዚህ ጋር ዩኒቨርሲቲዝ ማለት ብፈልግና እስ ብጨምር የዚህ እና የዚህ ልዩነት ምንድን ናይስ። እሺ፣ ዩኒቨርሲቲዝ ምንድን የጨመርነበት ኢ ኤስ ነው ቤሲክሊ፣ አይደለ? ኦኬ። ቃላብ አንድ ሌላ ኤግዛምፕል ስጠኝ እስኪ። ፎቶስ። ናይስ። ኢንድራስ ውድ ኢ ኤስ ሰጠኸኝ፣ ቃላብ ደግሞ ውድ ኤስ ሰጠኸኝ ማለት ነው። ኦኬ ሶ፣ እንደራስ እንዳለው ሁለቱም ላይ የሚያሳየን የአንድ ነገርን ብዛት ነው። ሶ ፎቶ ብቻ ቢሆን አንድ ፎቶ ነው የሚገልጽልን አይደለ? ፎቶስ በሆነ ቁጥር ግን ከአንድ በላይ ፎቶ እንዳለ ዩኒቨርሲቲዝም ሲሆን ዩኒቨርሲቲ ኢዝ 1 ኤንድ ዘን ዩኒቨርሲቲስ ኢዝ ሞር ዘን 1 ስፔሲፊካሊ ስንት እንደሆነ አይገልጽን፣ ነገር ግን ከአንድ በላይ መሆኑን ይገልጻል ማለት ነው። ኦኬ አሁን ደግሞ ይሄንን ካለን አይቀር we've said that countable nouns they can be used with many, few, or several ቢፎር ናውንስ ጊቭ መኒ ፊው ና ሰቨራልን በመጠቀም ትሰጡኛላችሁ ኤግዛምፕሎች ማለት ነው። ከዚያ በሴንተንስ ደግሞ አንድ ላይ እንሰራዋለን። እስኪ ሞክር በሰጠኸው ኤግዛክትሊ መሆን የለበትም። የራስህን መጠቀም ይችላል። ናይስ አይ ቶክ አ ፊው ፎቶስ። ሶ ፊው የሚለው ቃል ኤግዛክትሊ ስንት እንደሆነ ባይነግረንም ቃላብ ስንት ፎቶ እንደወሰደ አይተን መቁጠር የምንችለው አይነት ነው። ካውንተብል ናውን ውስጥ ይካተታል ማለት ነው። እንድርያስ

ሁለት ስንቱ ጋር ሄድክ። ናይስ። እንኳን ሀገር የመረጥክ ኦራይት። ሶ እዚህ ጋር ገብቷችኋል። ምንም ጥያቄ የላችሁ አላችሁ? ኦኬ። ሶ አሁን የምንሄደው ወደ አንካውንተብል ናውንስ። አንካውንተብል ናውንስ ምንድን ነው? ይሄ የሚቆጠር ነው፣ ይሄኛው ደግሞ የማይቆጠሩ ናይስ። ሶ ኦንካውንተብል ናውንስ ደግሞ የምንላቸው ማለት ነው ኮምፕሊትሊ የካውንተብል ናውንስ ኮምፕሊት ተቃራኒ ኦር ኦፕዚት ናቸው ሶ መቁጠር ማንችላቸው ናውኖች እንደገና ደግሞ ሪፈር የሚያደርጉልም ቱ ሰብስታንስስ ኦር ሰቨራል ዩኒትስ እንኳን አይደለም ሰቨራል ይቆጠራል ብያቸዋለሁ ግን ኮምፕሊትሊ መቆጠር የማይችሉ እና እነዚህ መቆጠር የማይችሉት ነገሮች በአባባሎች የምንገልጻቸው ናቸው ማለት ነው

ወይ ኤም ወይ አንም ሳይሆን ፕሉረል ፎርምም ሳይሆን ሰም መች አ ሎት ኦፍና ኤ ሊትልን በመጠቀም ዛሬ ኤግዛምፕል እንሰራለን። ግን ከዚህ በላይ አባባሎች ወር አጠቃቀም ይኖራቸዋል። ኦኬ፣ ሶ እስኪ እንድራስ ወይ ቃላብ ወይ አ ሎት ኦፍ በሚለው ቃል ኤግዛምፕል ስጡኝ እስኪ። ፉድ። ኦኬ ሶ ቃላም እንዳለው አይ ኤት አ ሎት ኦፍ ፉድ፣ ማለትም ብዙ ምግብ ተመግቢያለሁ፣ ብዙ ምግብ በልቻለሁ እያለ ነው ማለት ነው። አይነቱ ሊሆን አይችልም ቢካዝ አይነቱ ከሆነ ካውንተብል ነው በየአይነት ስንበላሁን ለምሳሌ ሰባት አይነት ምግብ ቢኖር ዊ ኬን ካውንት አይደለ ሶ አይነቱ ይቆጠራል መጠኑና ብዛቱ ግን አይቆጠርም አንካውንተብል ቃላብ ሲያወራ አይተላት ፉድ ሲል ከመጠኑ ከብዛቱ አንጻር ነው እንጂ ከአይነቱ አንጻር አይደለም እንድርያስ ቀጣይ ደግሞ ኤግዛምፕል የምሰጠኝ አንተ ነክ ሎት የሚለውን ሰርተናል አሁን የሚቀረን ሳም ማች እና ኤ ሊትል። አይ ሀድ ሰም ራይስ ዊት ችክን። እንድሪያስ ምን እያለ ነው? ሩዝ ከዶሮ ጋር በልቻለሁ። ኤሰንሻል የሚለው አይ ሀድ ሰም ራይስ ዊት ችክን አደለ? ሶ ራይስ አንካውንተብል ነው። ሩዝ አንካውንተብል ነው። ሰም የሚለው ልክ ነው ማለት ነው። አጠቃቀሙ ከዚህ ጋር ኦኬ። ማች እና እልት ኦኬ። አንዳችሁ በማች ስሩልኝ፣ እኔ በእልት እሰራላችኋለሁ። እናንተም እያሰባችሁ ባይ ዘ ወይ በዛ ኮመንት ላይ መጽሐፍ እንዳትረሱ። ቤት ነው ይቀላል። እስኪ በማች ስራና ሲናሪዮ ልስጥክ ልስጣችሁ። አንዳችሁ ስራላችሁ። ለምሳሌ ስራ መግባት አለባችሁ፣ ወደ ቤት መመለስ አለባችሁ። ከስራ በቂ ሰዓት የላችሁ። ሶ በቂ ሰዓት የለኝም ለማለት ከፈለጋችሁ how do you put ሃው ማች ታይም። አሁን እዚህ ጋር በጣም ኮመን ምስቴክ ሰዎች የሚሰሩት አይ ዶንት ሃቭ ማኒ ታይም ይላሉ፣ አይደለ። ታይም አይቆጠርም። ኦኬ። ሶ አንድ ሁለት ሶስት የሚሉት ሊቆጠሩ ይችላሉ፣ ግን ታይም እን ጀነራል ጊዜ የሚቆጠር አይነት ነገር አይደለም። ሶ አይ ዶንት ሃቭ ማች ታይም፣ ብዙ ጊዜ የለኝም። ኦኬ ስፔስሊ ስንት ጊዜ እንደሌለን ስንት ደቂቃ እንደሌለን መግለጽ ስለማንችል ጊዜ የለኝም ብለን ጄነራላይዝ እናደርገዋለን ማለት ነው። ትእንድረስ ትሰራለህይ ትንሽ ሌላ ከምግብ እንጣብ ኮ ሃው ዋዝ ዩር ቴስት ትንሽ ከብዶኝ ነበር

ካጠና ውጪ መቶ ትንሽ ከብደዋል ማለት ነው። ኤትቦዘለሰው ዲፍክሎት ልን እንችላለን ማለት ነው። እንደዚህ አይነት ስኔራሪዎች ላይ ሪካፕ ለማድረግ ለእናንተ ማለት ነው። ጥያቄ ካላችሁ ጠይቁኝ። በመጀመሪያ ካውንተብል እና አንካውንተብል፣ ካውንተብል የሚቆጠር ነው። አንካውንተብል ደግሞ የማይቆጠር ነው አደለ ሶ ለምሳሌ አንድ ኤግዛምፕል፣ የመጨሻ ልስጣችሁ፣ ኮመን ሚስቴክስ ብዬ ማስበው ማለት ነው። ፈርኒቸር ዋይዝ፣ አሁን ለምሳሌ ጠረጴዛ፣ መቀመጫ ምናምን መቁጠር የምንችላቸው ነገር ናቸው አደለ። እሱን ስናጠቃልል ምን እንለዋለን? ፈርኒቸር አደለ። ሶ አይ ሃቭ ማች ፈርኒቸርስ ሳይሆን የምንለው አይ ሃቭ መኒ ፈርኒቸር ኦር አይ ሃቭ አሎት ኦፍ ፈርኒቸር ልንል እንችላለን ማለት ነው። ፈርኒቸር እራሱ ፕሉረል ነው። ፈርኒቸርስ ማለት አይጠበቀብንም። ይህንን ኮመን ሚስቴክ አቮይድ እንታደርጉል እፈልጋለሁ። የዛሬው ቪዲዮችን ይህንን ይመስላል። ጥያቄ ከሌላችሁ እናንተ ታክ ባት ካንታብል ና አንካንታብል ናውት ደፊኒሽኑን አይተናል። የሁለቱንም ሀው ቱ ዩዝት ወን ቱ ዩዝት የሚለውን አይተናል። ኤግዛምፕሎች ከቃላብ ና ከእንድሪያስ ጋር ሰርተናል። ጥያቄ ካላችሁ እናንተ ኮመንት ላይ አሳውቁን። አንድ ከተመቻችሁ ላይክ አድርጉልን፣ ካልተመቻችሁ ደግሞ ያልተመቻችሁ ምኑ ጋር ነው የሚለውን አሳውቁን። በድጋሚ ቻ